ሰላም ጤና ይስጥልኝ። አዶንያስ ነኝ። ዛሬ የምናየው መኪና ብዙ ነጋዴዎች ገንዘብ ማተሚያ ማሽን እያሉት ይገኛል። ዶንግፌንግ ኢሲ75 ይባላል። ይህ መኪና በቻይናው ሱፐርቫን የሚባል ቅጽል ስም ያለው ነው። ግን ጥያቄው በሀገራችን ተጨባጭ በሆነ ዳገትና ቁልቁለቱን ይወጣል ወይስ ይወርዳል? ባትሪ ስንት ኪሎ ሜትር ይሄዳል? እንዲሁም ደግሞ እንደተለመደው በወረቀት ላይ ያለው መረጃ ብቻ ሳይሆን በእኛ ሀገር ላይ እውነት አገልግሎት እየሰጠ ነው። እንዲሁም ደግሞ የመኪናውን ቴክኒካዊ ሚስትሮችን አንድ ባንድ እናያለን ከመረጃዎቹ ጋር አዶኒያስ ነኝ። እስከ ቪዲዮ መጨረሻው መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን ይዤላችሁ ስለምቀርብ ከመኪና ጋር የተገናኙ የተለያዩ መረጃዎችን ለመከታተል ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ ደርሶ የደውል ምልክቷን መጫኑን ያስታውሱ። የተሽከርካሪ እንግዲህ የስራ መኪና ስለሆነ መኪናው እንደዚህ ያለው መልኩን ተመልከቱት። ውበቱ አለላችሁ። ቀጥታ ወደ ቴክኒካል እንግባ። ይህ መኪና አጠቃላይ ርዝመቱ 5.1 ሜትር ርዝመት አለው። ከቀድሞ ኢሲ 35 ከሚባሉት ሞዴሎች በግልጽ የሚበልጣቸውን በሳይዝም ተለቅ ያለ ነው። ጎማውን ደግሞ ተመልከቱ። የተሽከርካሪ ላይ የተገጠመለት ጎማ መኪናው በ195 በ75 የሆኑ ናቸው። እነዚህ ደግሞ በተለይ መጨረሻቸው ላይ ኤልቲ የሚል ጽሑፍ ያላቸው ኤልቲ ማለት መኪናው ላይት ትራክ ማለት መኪኖቹ የስራ የጭነት ተሽከርካሪዎች ናቸው እንጂ እንደ የቤት መኪና ለምቾት ወይ ደግሞ ለውበት የተሰሩ መኪኖች አሉ። ይህም በሀገራችን ላይ ያለውን ወጣ ገባ መንገድ እንዲሁም ጭነቶችን ያለ ሀሳብ ጭነው መጓዝ እንዲችሉ የሚያስችላቸው ነው። እንደዚህ አይነት መኪና በሚገዙበት ጊዜ በዋነኝነት መመልከት ያለባችሁ የሻንስ ሲሆ፣ ምክንያቱም የስራ መኪኖች ናቸው ብዙ እቃ ይጫንባቸዋል። እነዚህ ኤይት ሆሪዞንታል ቱ ቨርቲካል የተባለ የብረት ማጠናከሪያ ያላቸው ይህም ማለት መኪናው ለምሳሌ 1.5 ቶን የመጫን አቅም አለው። ይህንን ጭነት ጭኖ አዲስ አበባ ሲንቀሳቀስ ወይ ደግሞ ከከተማ በሚወጣበት ጊዜ የመታጠፍ አይነት ነገር አይታይበትም። ሌላኛው ደግሞ መኪና የተገጠመለት አረግራጊ ክፍል ራሱ ሙሉ ለሙሉ ለስራ ተብሎ የተሰራ ነው እንጂ ይሄ ለሌላ ለምቾት ወይ ለሌላ ነገር አይደሉም። ለምቾት ሲሆኑ አንዳንድ ጊዜ አብሮት የሚመጡት ሴንሰሮቹ፣ ሌሎች ነገሮቻቸው ቶሎ የመበላሸት ነገር አለ። እነዚህ ግን ሊፍ ስፕሪንግ ናቸው፣ ወይ ደግሞ በአማርኛ ሳይሆን በጣሊያንኛው ባሊስትራ የምንለው ማለት ነው። ይሄ ደግሞ እንደሚታወቀው በጥራቱ አስተማማኝ የሆነው ነው። እዚሁ ላይ ደግሞ አንድ ነገር ልጨምርላችሁ ሲ መኪናው የተገጠመለት የኋላው አክስል ሙሉ አንድ ወጥ የሆነ ነው። ኢንዲፔንደንት ሳይሆን ሙሉ ወጥ የሆነ ነው። ይህ በሚሆንበት ጊዜ ራሱን የቻለ ጥቅምም ጉዳትም አለው። በተለይ የኤስዩቪ ተሽከርካሪዎች ወይ ደግሞ ሲዳን ተሽከርካሪዎች በሚሆኑበት ጊዜ ሪል አክስል የሆኑ ተሽከርካሪዎች ትንሽ ምቾት ይነሳሉ ተብለው ይታሰባሉ። ነገር ግን በጥንካሬያቸው እስካሁን ድረስ በስም ገናናነት የምናነሳቸው የተለያዩ ተሽከርካሪዎች አብዛኞቹ ሪል አክስል የሆኑ ናቸው። ጥንካሬ አላቸው፣ ትንሽ ግን ምቾት ሊቀንስ ይችላል። ይህ እንግዲህ መታሰብ አለበት። እነዚህ መኪኖች በከተማ ውስጥ ብዙ ቦታዎች ላይ በአሁኑ ሰዓት ላይ በብዛት የምታገኟቸው ተሽከርካሪዎች ናቸው። እነ ተሽከርካሪዎችም በሁለት በኩል በር ያላቸው ናቸው። በሁለቱም በኩል ደግሞ ተንሸራታች ናቸው በሮቹ። ይህ ደግሞ አንድ ጥቅም አለው፣ ትልቅ ጥቅም አለው። ይህም የኋላ በሩ በ180 ዲግሪ ይከፈታል። ከመሬት ያለው ከፍታ ደግሞ ግራውንድ ክራሱ ከፍ ያለ ነው። ይህ መንሸራተቱ ከሆነ ጥቅሙ ምንድን ነው? በሁለቱም በኩል ጠባብ ቦታ ላይ ራሱ ያለ ሀሳብ እቃ መጫን ማውረድ ችላላችሁ። እንዲሁም ደግሞ እነ ሸርካሪዎች ላይ ትልቅ ያሉ እቃዎችን ራሱ በፎርክሊፍት በሚጭኑበት ጊዜ ያለ ሀሳብ ከኋላም መጫን ችላላችሁ ከፊትም በጎን በኩል ባሉት መጫን ችላላችሁ። ስለዚህ የቃለ መጫን እንዲሁም ደግሞ ለማውረድ ያለምንም ችግር መጫን እንዲሁም ማውረድ ችላላችሁ። መኪኖች ላይ ብዙ ነገሩን ያው ቴክኒካል የጭነት መኪና ስለሆነ ስለ ጭነቱ ነበር ያወራኋችሁ። ነገር ግን ደግሞ ዋናው ነገር አሽከርካሪው ናቸው። ለአሽከርካሪውም ራሱን የቻለ ጥሩ የምቾት ነገሮችን ለማካተት ሞክረዋል። ምክንያቱም የተሽከርካሪ ዘመናዊ መኪኖች እንደመሆኑ መጠን ማለት ነው ወደ ውስጥ ገቡ የጭነት መኪና ሲሆን የቅንጦት መኪና የሚያስመስለው አንድ ነገር አለ። ይህ ምንድነው? ባለ አስር ኢንች ተች ስክሪን አለው። ይህም ተች ስክሪን ስፒዱ ጥሩ የሚባል ነው። የስክሪን ላይ ለተለያዩ ኢንፎቴም ስክሪን ለመጠቀም ብቻ ሳይሆን ራሱን የቻለ የኋላ ካሜራ አለው። ይህን ካሜራው እንግዲህ ጭነቱ ጭነ በምንሄድበት ጊዜ ድንገት አደጋ ቢደርስ ማነው ጥፋተኛ የሚለውን ነገር እያንዳንዱን ነገር የኋላን ሪካርድ ማድረግ ይችላል። እንዳስፈላጊነቱ ደግሞ ከፊት ካለው ጋር ተጨማሪ እስከ ካሜራ ገጥመለት አንድ ላይ ሪከርድ ከፊት እንኳ ያለውን ነገር ሪከርድ እንዲያደርግ ማድረግ ያስችልናል። እነዚህ መኪኖች ላይ ተገጥሞላቸው የምታገኟቸው አብዛኞቹ ኤሌክትሮኒክ ጌር ሺፍት ናቸው። ኤሌክትሮኒክ ጌር ሺፍት ደግሞ በጣም ቀላል ነው። የትኛውም ማሽከርካሪ ያለምንም ችግር በቀላሉ ሊያሽከረክረው የሚችል በተለይ የነዳጅ መኪኖች እንዳ የአውቶማቲክ ማኑዋል የትኛውን መኪና ቢነዳ እነዚህ አውቶማቲክ ጌር ሺፍት ሰሌክተር የምንላቸውም የተገጠመላቸው ተሽከርካሪዎች በቀላሉ እንድናሽከረክር የሚያስችሉን አንዱ ፊቸራቸው ናቸው። እንደነዚህ አይነት የስራ ተሽከርካሪዎች አሽከርካሪዎች በጣም የሚያደክሙ ናቸው ስራዎቻቸው። ሹፌሮች ሲደክሙ ረጅም ሰዓት በማሽከርከር ራሱን የቻለ ደግሞ ለአሽከርካሪዎች ተብሎ የተሰራ የደህንነት ቴክኖሎጂ አላቸው። የመጀመሪያው በዋነኝነት የሚታወቀው ነገር አሽከርካሪዎች ሲደክሙ እንዲጠነቀቅ መሪውን ቀጥቀጥ በማድረግ እንዲነቃ የማድረግ አንድ ፊቸር አላቸው። ሌላኛው ደግሞ ከዚህ ባስ ሲል ፍሬም በምንይዝበት ጊዜ በአጭር ጊዜ ውስጥ መኪናው በአጭር እርቀት ላይ እንዲቆም ብሬክ አሲስት የሚባል ፊቸር አላቸው። ከዚሁ ደግሞ አደጋ ቢደርስ ከዚህ ብሶ አደጋ እንኳን ቢደርስ ለሾፌሩ በዛ ያሉ ኤርባጎች ተካተውለት የመጡ ናቸው። ብዙ ጊዜ አሽከርካሪዎች ላይ እኔ እንደ ቅሬታ የማነሳው ነገር በተለይ የጭነት አሽከርካሪዎች ላይ ከመጠን በላይ የመጫን ነገር አለ። ከመጠን በላይ ሲጫን አሽከርካሪው ብቻ አይደለም፣ መኪናው ብቻ አይደለም መንገድ ላይ የሚሳፈረው መንገድ ላይ የሚሄደው የሚጓዘው የትኛውም ተሽከርካሪ ግለ እግረኛም አደጋ የሚጥል ነው። ምክንያቱም የመኪናው የፍሬ የመያዝ አቅም ይወርዳል፣ ሌሎች ሌሎች ነገሮቻቸው ስለሚወርድ አደጋ የመድረስ ዕድላቸው ብዙ ጊዜ የተለመደ ነው። ይህንን ደግሞ የሚያስቀር አንድ ራሱን የቻለ ፊቸርም ተካቶለታል። ይህ ምንድነው? ኦቨርዌይት ዋርኒንግ የሚባላል ማለትም፣ ከክብደት በላይ መኪናው ከሚችለው በላይ ክብደት በሚጫንበት ጊዜ ራሱን ወዲያው የማስጠንቀቅ ነገር ያሳውቀናል። ይህን ሲያስተነቅቀን በቃ የምችለው ይህን ያህል ነው፣ ከዚህ በላይ አልችልም። ይህ ከሆነ ግን ሻንሲው ይጎዳል። ስለዚህ ይህንን ደግሞ የሚያስተነቅቀን አንዱ ፊቸሩ ነው፣ ኦቨርዌት ዋርኒንግ የምንለው። ስለ ጭነቱ ይህን ያህል ካልን ደግሞ እስኪ ስለ መኪናው መኪናው ምን ያህል ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል፣ እንዲሁም ደግሞ ምን አይነት ባትሪ ተገጥሞለታል የሚለውን ነገር አንድ በአንድ እንመልከት። የተሽከርካሪ ላይ የተገጠመለት ባትሪ ባለ 50 ኪሎዋት ሊቲየም አያርን ፎስፌ ሲሆን መኪናው ጭነት ሳይጭን አብዛኛዎቹ 310 ኪሎ ሜትር እንደሚሄድ ካምፓኒ ይገልጻል። ይህ ግን ጭነት ጭኖ ማለትም የተሽከርካሪ እስከ 1.5 ቶን የመጫን አቅም አለው። ይህንን ጭነት ጭኖ ምን ያህል ርቀት ይጓዛል የሚለውን በምናይበት ጊዜ መኪናው ከ240 እስከ 260 ኪሎ ሜትር ያለ ሀሳብ መጓዝ ስላላችሁ፣ ጭነት ሲጭንና ጭነት በማይኖርበት ጊዜ ልዩነት አለው ማለት ነው። ይህ እንግዲህ በካምፓኒው ከወጡ መረጃዎች መካከል አንዱ ነው። ይህንን እንግዲህ መኪናው ምን ያህል እውነት ከእውነታው ጋር ይሄዳል የሚሉት ነገሮች ቅድም መጅም መግቢያችን ላይ እንደነገርኳችሁ በደንብ እናየዋለን ብያችኋለሁ። 310 ቢላችሁም አንዳንድ ጊዜ ጭነት ጭኖ እስከ 260 እስከ 240 ሊወርድ ይችላል። እንደ መንገዱ ሁኔታ፣ እንደ ጭነቱ ሁኔታ፣ እንደ ክብደቱ። ስለዚህ ይህን ነገር ማወቅ አለብን። ምክንያቱም ኪሎ ሜትሩ ያንን አውቀን እንድንወስን ማለት ነው። የተሽከርካሪ ሞተሩ ደግሞ ትንሽ ለየት ያለ ነው። የተሽከርካሪ ላይ እንግዲህ ምን ያህል የፈረስ ጉልበት አለው የሚለው ነገር የጭነት መኪና ስለሆነ በዋነኝነት ሊያሳስቡን ከሚገቡ ነገሮች መካከል አንዱ ነው። ምክንያቱም የተሽከርካሪ 70 ኪሎዋት አቅም አለው እንዲሁም ደግሞ 230 ኒውተን ሜትር ኦፍ ቶርክ ማመንጨት ይችላል። ይህ ማለት መኪናው በባዶ ብቻ ሳይሆን ጭነትም ጭኖ ዳገት ላይ አይንቀጠቀጥም፣ እንዲሁም ደግሞ ዳገቱን ያለ ምንም ሀሳብ ወዲያው የመውጣት እንችላለን። እዚሁ ላይ ግን ማወቅ ያለብን ነገሮች አሉ። ብዙ ጊዜ ጀማሪ ሹፌር ትንሽ የሚያስፎግረው ነገር ምንድን ነው? የዳገት ላይ ሲነሳ ትንሽ ስትራፕ ማድረግ ነገር አለ፣ የነዳጅ መኪና ላይ። እዚህ ሸርካሪ ላይ ላይ ግን ምንም እንኳን ጀማሪ ብትሆኑ አያስፎግርባቸው። ምክንያቱም መኪናው ሂልስታርት አሲስት የሚባል ፊቸር አለው። ይህ ዳገት ላይ ሲነሳ ቆመን ስንነሳ ወደ ኋላ ሳይንሸራተት በዛው እንድንቀጥል ያስችለናል። በዛ ላይ ደግሞ መኪናው 230 ኒውቶን ሜትሮ ኦፍ ቶርክ የማመንጨት አቅም ስላለው ያለምንም ሀሳብ በቀላሉ መውጣት እንድንችል የሚያስችለን አንዱ ፊቸሩ ነው። አይታችሁ ከሆነ ከትንሽ ቀናት በፊት ነው እነዚህ መኪኖች ገበያ ላይ የገቡት። አሁን ግን በብዛት እየተሸጡ ናቸው። ከዚህ በፊት የነበሩት ከውሊንግ ቫኖቹ፣ ከእነሱ በኋላ የመጡ ናቸው እነዚህ። ነገር ግን ብዙ ሰው እየገዛቸው ነው። ይህም የሆነበት ራሱን የቻለ ምክንያት አለ። ለምሳሌ መኪናው የነዳጅ መኪና ቢሆን ቢያንስ ቢያንስ በቀን የአንድ 800 ብር ነዳጅ ሊያስወጣው ይችላል። ነገር ግን በዚህ መኪና ላይ ወጪ በወር እስከ 50 ሺ ብር ያህል ይቀንሳል። ምክንያቱም ከ1800 የነበረው ይቀንሳል ማለት ነው። በአመት ወደ 600 ሺ ብር ትርፍ ማለት ነው። ነገር ግን ይህንን ስታደርጉ ብዙ ሰው የማይነግራችሁ ያው ሻጮች ላይ ብዙ ጊዜ አይነግሯችሁ፣ መኪናው ዘይት ይፈልጋል፣ ሰርቪስ አለው። ዘይት ስላችሁ እነዚህ የሌት ሞተሮቻቸው ጥርስና ጥርስ ነው የሚንቀሳቀሰው፣ ስለዚህ ዘይት ይፈልጋል። ከዚሁ ጋር የተገናኙ ደግሞ ሌሎች ሰርቪሶችም አሉ። ነገር ግን ከነዳጆቹ የሚሻለው ደግሞ ምንድን ነው? የፍሬን ሸራ። የፍሬን ሸራ ረጅም ጊዜ መቆየት አገማለሁ። ምክንያቱም የተሽከርካሪ ፍሬን የሚይዘው እግሩ ላይ ብቻ ሳይሆን ሞተሩ ላይም ስለሚይዝ፣ ስለዚህ የተሽከርካሪ የተሻለ ረጅም ጊዜ ያለ ሀሳብ መጠቀም እንችላለን። የፍሬን ሸራ ሳናስቀየር ማለት ነው። መኪናው በገበያ ላይ በአሁኑ ሰዓት ላይ ከአምስት ሚሊዮን ሁለት መቶ ሺህ ብር አካባቢ የምታገኟቸው ተሽከርካሪዎች ናቸው። አምስት ሚሊዮንም አራት ከምናምንም የምታገኟቸው ስላላችሁ ያው እንደ መኪኖቹ የቀለም አይነት የተመረቱበት ወራት እንደዚህ እንደዚህ ዋጋቸው ልዩነት ይኖረዋል። በተለይ ደግሞ በራሳችሁ ባንክ ማመቻቸት የምትችሉ ከሆነ በዛም ደግሞ የተሻለውን ያህል በባንክ ብድር አድርጋችሁ ብትጠቀሙባቸው ከነዳጅ መታተርፉ ገንዘብ አለ። በዛ ላይ ደግሞ በባንክ ስለሆነ የሰራችሁን የምትከፍሉት ሙሉን እናንተ መክፈል አይጠበቅባችሁም፣ አንድ ላይ ማለት ነው። እዚህ ላይ ግን እንደ ማጠቃለያ ማወቅ ያለባቸው ነገር የተሽከርካሪ ጠንካራና ለስራ የተፈጠረ መኪና ነው ሙሉ ለሙሉ ነገር ግን የትኛውንም ተሽከርካሪ ሳታስፈትሹ ገዝታችሁ በኋላ ላይ ለሚመጣው ችግር ሙሉ ለሙሉ ኃላፊነት ምትወስዱት። ምክንያቱም እነዚህ ተሽከርካሪዎች ሌሎችም ተሽከርካሪዎች እኛ ሀገር ላይ ዘጠና ከመቶ የሚሆነው ተሽከርካሪ በዋነኝነት በተለያ ተሽከርካሪዎች ዋና አስመጫ አይደል የሚያስመጣቸው በግል አስመጫዎች ናቸው። ስለዚህ ምን አይነት ችግር እንደነበረው አታውቁትም። ለስራ እስከሆነ ድረስ ደግሞ ገዝታችሁ ወዲያው ወደ ፍተሻ እንድትገቡ ከዛም ያለ ሀሳብ መስራት እንድትችሉ ከስር በምታገኙት ስልክ ቁጥር ይደውሉ። ማይማማከር እንዲሁም የፍተሻ አገልግሎት እኛ ጋር ታገኛላችሁ። ቪዲዮውን ለጓደኞቻችሁ ሼር አርጉላቸው። ምክንያቱም እንደዚህ አይነት የስራ መኪና ይፈልጋል ብላችሁም ታስቧቸውን ቪዲዮን ኮዳችሁ ውስጥ ላይክ እንዲሁም ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ሌሎች ከመኪና ጋር ተገናኙ መረጃ ውስጥ ከምንከና ድረስ መልካም ሁሉ ትመኛሉ።